አግኝቶ ማጣት ከባድ ነው። አገኛለሁ ብሎ ደግሞ ተስፋ ማድረግ በጣም ከባድ ነው። ቤተሰብ ሲስተሙ ምንድን ነው? ይሄን ነገር የተረዳ አንድ ሰው ብቻ አለ። ስሙን አልጠራም። አንድ የሶሻል ሚዲያ ተጠቃሚ ብቻ ተረድቶታል። እችን ነገር ስፔሲፊካሊ ከመጣህና ካወራኝ፣ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ። አቅም ይኑራቸው ሰላም አለይኩም ረህመቱላሂ ወበረካቱ እንዴት ናችሁ የዩቱብ ቤተሰቦች ሰላም ናችሁ ሆይ በያላችሁበት ሰላማችሁ ብዝት ይበልልኝ ለምንድን ነው ሰብስክራይብ ማታደርጉኝ? ለምንድን ነው ላይክ ማታደርጉልኝ? እኔ የግድ ነገር ማዋሰክ አለብኝ ወይ ማስታረቅ ላይ አለሁ ማፋታት ላይ አለሁ ገንዘብ ማስመለስ ላይ አለሁ ምክር ላይ አለሁ እናንተን ባሰሙን ማለት ነው ኢንፎርሜሽን ላይ በመስጠት አለሁኝ እናንተ ግን እኔን የማታበረታቱኝ ምኑ ናችሁ ነው? ሰላማት በጤን በደህናችሁ ነው። ምን ማድረግ አለብኝ? ቆይ እኔ ምንድነው ማድረግ ያለብኝ? ዛሬ ግን እችን የምናገራትን ነገር በደንብ አርጋችሁ ስሙ። በተለይ የመዳም ቅመሞች ብላችሁ ራሳችሁን የሰየማችሁ ይሄኔ ቢጤዎቹ እኔ ይቃማ የሚለው አምላ መንዝልያ ነው እንድናንተ የቤት ሰራተኛ የመዳም ቅመም ግን አይደለሁም። እናንተም እንደኔ የመዳም ቅመም ሳትሆኑ የቤት ሰራተኞች ናችሁ። አሁን አንድ ነገር ሰዎች ሶሻል ሚዲያ ላይ መጥተው እንዲህ እናደርግላችኋለን፣ እንዲህ እንሰራላችኋለን፣ እንዲህ በሉና እንዲስሩና ቅብጥርሶ ሲባል ሰፍ ብላችሁ የምትሄሉት ነገር አለ። ትናንትና ዱባይ ውስጥ በጣም የታወቀ የእስልምና ሃይማኖት አባቶች ሲከራከሩለት የነበረ በብዙ ሺዎች ከዱባይም ይሁን ከሰውዲ አረቢያም የበላ ሰውዬ ምን አለ? ነገ ስምንት ሰዓትን የቤትኑና ገንዘባችሁን የተበላችሁ እመልስላችኋለሁ አለ ህዝቡ ሰፍ ብሎ ሄዱ ይገባሉ እዛ ቤት ይገባሉ በዋትሳፕ አናግሬሻ አለው አዎ አውርተናል ማስረጃ አለሽ አዎ ማስረጃ ነበረኝ አንተ ዲሌት ስላደረግከው ከእኔ ጠፍቷል እሺ በውስጥ መስበር ግቢና በዋትሳፕ ሀይ በይኝ አውርተን ተማምነን ከዛ ገንዘባችሁን እሰጣችኋለሁ አሁን ይሄ የተበላ ሰው አገይ ባይ አግኝቶ አገኝቶ ማጣት ከባድ ነው። አገኛለሁ ብሎ ደግሞ ተስፋ ማድረግ በጣም ከባድ ነው። ቤተሰብ ሲስተሙ ምንድነው? ይሄን ነገር የተረዳ አንድ ሰው ብቻ አለ። ስሙን አልጠራም። አንድ የሶሻል ሚዲያ ተጠቃሚ ብቻ ተረርቶታል። እችን ነገር ማብክ ዝብ አለኩም እኔም ተጠራጠሪያት ነበር። እሱ ሲናገር ደግሞ የበለጠ የበለጠ ተአከት ጥርጣሬ ላይ ያገኘኋት ማለት ነው። ይሄ ሰውዬ የሚሰራው ህንዶች ጋር ነው። ህንዶች መካኒክ ላይ ጎበዞች ናቸው። እሱ ደግሞ የኮምፒውተር ሳይንስ ምሩቅ ነው። አገርን እንደ ሀገር መንግስትን ዘርፎ በነፃ የወጣ ሰው ነው። እናንተን ለመዝረፍ ደግሞ ብዱብ ማስረጃ ጥርቅም አድርጎ በልቷችሁ። አንድ ሰው ሳንቲም አላስመለሰም። አንድ ሰው ከዚህ ከሰውዬ ሳንቲም አላስመለሰም። አሁን ሁለተኛ ደግሞ ልትበሉ የተዘጋጃችኋላችሁ የመጀመሪያውን ዙር ተበልታችኋል። ሁለተኛ ዙር ልትበሉ የተዘጋጃችሁ እህቶችም ወንድሞችም አላችሁ። እንዴት ነው የሚበላን ብላችሁ ካላችሁ ልንገራችሁ። ሆጥኋ ሂና ዝች ጆሯችሁ ላይ አድርጓት። ብዙዎቻችን እህቶች የምንጠቀመው ዋትሳፕ ኮል አለ። እኔ ዋትሳፕ ኮል አትደውሉልኝ ብዬ የምላችሁ የራሴ ምክንያት ስላለ ነው። ዋትሳፕ ኮል የሆነን ነገር ከፍተን ነው የሚሰራው። ማንን ፒፒኤን የሚባለው ማለት ነው። ህገ ወጥ ነው ይባላል፣ ክልክል ነው ይባላል። ከዛ የበለጠ እናንተ ሀክ እንድትደረጉ ይጋብዛል። እንዴት አዚዛ በሉ። አሁን እኔ ለምሳሌ በቁጥሬ አካውንት አለ። ባለፈው ሁለት መቶ ዘጠና ብር ተበላሁ ብያችኋለሁኝ። ይሄ ሰውዬ ደግሞ እናንተን በዋትሳፕ ኮል ባወራችሁ ቁጥር እናንተ ሲስተም ውስጥ የመግባት እድሉ አለው። እንዴት ብለሽ እንዳትጠይቅኝ፣ እሱ ነው የተማረው። እኔ ከሰባተኛ ክፍል አቋርጬ የመጣሁኝ ነኝ፣ ግን ሰዎች ላይ የሚደርሰውን ነገር እከታተላለሁ። ብዙ አረቦች በሚሊዮን ተበልተዋል። ባንክንን እያሉ ከሁለት ከሶስት ደቂቃ ስልክ ብቻ ዋርተው በሁለት በሶስት ደቂቃ የእናንተን ማዕሉማት ከስልካችሁ ላይ ይወስዳሉ ከስልካችሁ ላይ ወስደው ልክ እንደናንተ ሆኖ የእናንተን አካውንት ይዘርፋሉ። እንደነዚህ አይነት አይነቶች ስማርት የሆኑ ሌቦች አሉ። እነዚህ ሰዎች እናንተ ኮድ አልሰጣችኋቸውም፣ ከእናንተ ጋር ግንኙነት የላቸውም፣ ግን እሳ በስልክ አውርታችኋቸው ነበረ። ይሄንን ነገር ልትገነዘቡ ይገባል። አለመማራችን ስላልተማር መዘረፍ የለብንም። ስላልተማር መሸወድ የለብንም እርስ በራሳችን መመካከር መማር አለብን። አሁን ሁልሽም ሚጋ ማውጥተሽ አካውንት ከፍተሻል። እቺ ደግሞ ደሞዝሽ እየሄደች እዛ አካውንት መቀመጧ በጣም አስፈላጊ ነው። ገንዘባችሁን ባንክ ማስቀመጥ በጣም ጥሩ ነው። ግን እንዴት አድርጋችሁ ነው ማንጋ ነው የምትዋሩት? ማንጋ ነው የምትጻጻፉት? እንዴት ነው ከማንጋ ነው ብር የምትላላኩት? አጤናችሁ ማወቅ አለባችሁ። ይህንን ነገር ልትረዱ ይገባል። ይሄ ሰውዬ አሁን እነዚህን ሴቶች እነዚህን ወንዶች ቁጥራቸውን በውስጥ በውስጥ እያለ እኔ ሁልጊዜ በውስጥ አታውሩ ብዬ የምለው ለዛ ነው። ለምን አላወቃችሁም? እንደ ማንኛውም የገበያ ወሬ ከሆነ የገበያ ወሬን አወራለሁ። ግን እንደዚህ ሌላ ነገር ስታንዛዙ ጥርቅም የማደርገው ለዛ ነው። እኔ አስለን ዋትሳፕ ኮል አልጠቀምም አልጠቀምም። ይጠለፋል። በዛ ምክንያት ሀክ ትደረጋላችሁ። የሚዘረፍ ነገር ካላችሁ ትዘረፋላችሁ። ሌላም ሌላም ነገር ሌላም ሌላም ነገሮች ትደረጋላችሁ። ፎቅ ማትትከየሉ ፎቅ ማትትከየሉ፣ ፎቶ አለ ምን አለ ዋትሳፓችን ላይ እያንዳንዳችን ምን እንዳለ ታውቃላችሁ፣ ምን እንዳለ ታውቃላችሁ። ስለዚህ ፎቅ ማትትከየሉ ላትትከየሉ። በቃ ጥንቃቄ አድርጉ። ዋትሳፕ ኮል አታውሩ አታውሩ፣ ትጎዳላችሁ። በምን ተበላን በምን አልተበላን? አሁን እርግጠኛ ነኝ እዚህ ኮሜንት አዋቂ ነሽ ባይ አዋቂ ወላህ አውቃለሁ አልሐምዱሊላህ። አላህ ስብሀኖ ታላ ልቦና ሰጥቶኛል። አላህ ሱብሀኖ ታላ አቅል ሰጥቶኛል። ጓደኛ ሲታማ ለእኔ ብለህ ስማ ነው። በጓደኛ ላይ በሰው ላይ በሚደርሰው ነገር ላይ ካልተማርኩኝ እኔ የዛ ጊዜ ደነዝ ብለሽ ስደቢ። አላህ የቀደረው ነገር ነው የሚሆነው። አላህ የቀደረው ነገር ቢሆን ደግሞ የራሴን ክትትል ማድረግ ያለብኝን ነገር እከታተላለሁ የምጥረውን ነገር እጥላለሁ፣ እጥራለሁ። ከዛ በኋላ የሆነውን ካላስ ቀደራለህ ማሻፈል አለሁ እግሬን ዘርግቼ ውስጤን ራሴ ጣላ አድርጌ እንድኮንኩ ብዬ አለ። ስለዚህ እናንተ እህቶች እናንተ የምታሳዝኑ እህቶች ጥንቃቄ አድርጉ። ያ ሰውዬ ብር ወስዶባችሁ ከሆነ አሁን ጠርቶ ኑ ሂሳብ እንስራ ኑ ፈልጋችኋለሁ ምናምን ብሎ ካለ በዋትሳፕ ኮል እንዳተዋወቁ መጻጻፉንም አላህ ነው የሚያውቀው አላህ ነው የሚያውቀው። እኔ እንደማንኛውም በሶሻል ሚዲያ ነው የማውቀው፣ ግን ሁሉንም ሰው በልቷል። ያንድ ሰው ብር አልመለሰም። እንደገና ደግሞ ማስረጃ የሚባል ነገር የለም። የዚህ ሰውዬ በማስረጃ እንዳይከሰስ እንኳ ማስረጃ የለም አልኳችሁ። እናንተም ብቻ አይደለም፣ ከመንግስት በኮሮና ጊዜ ዘርፎ ነው የገባው። ዘርፎ ነው የገባው። መንግስትን የዘረፈ እንደዚህ ሰውን እንደ ሰው እንደ ግለሰብ መስረቅ ያቅተዋል ይሰርቀዋል። ወንዶች ሲያለቅሱ አይቻልም። አምስት መቶ ሺህ ድርሃም ሰርቆ በልቷቸው ማስረጃ የለም። ብዙ ሴቶች አሉ። ሴቶቹን ራሳችን እኛ ወነጀል ናቸው። ምን ሲሆን አካውንቲሽን ሰጠሽ፣ ምን ሲሆን ምን ሲሆን፣ አፍቅረሽ ነው ወደሽ ነው እያልን ማለት ነው። ወንዶቹን ሲያለቅሱ አላቀስናቸው፣ ብራቸውን ግን አላስመለስንላቸውም። የአንድ ሰው ብር እንኳን አላስመለስንም። ገብቷችኋል። ስለዚ አሁን ደግሞ ተረኛ ልትሆኑ ነው ማለት ነው። ተረኛ ከመሆናችሁ በፊት ከዝ ከሰውዬ ተጠንቀቁ። ከዋትስአፕ ኮል ተጠንቀቁ። ለእናንተ ካልሆነ ሰው ጋር ስልክ አታውሩ። ምንድን ነው ትርፍ ጊዜ ካላችሁ በቃ ለእናንተ የሚጠቅም ነገር እው የማይጠቅማችሁ ላይ ወሬ አታብዙ። በተለይ በስልክ ወሬ አታብዙ። እኔ ያቅለሸልሸኛል፣ ያመኛል ብታው ማንም ጋር አልደውልም ለሚደውሉብኝም በጣም ነው የሚያንቀሸቀሸኝ። ከአቅሜ በላይ ሲሆኑብኝ እነዛ ሰዎች ይቦልካችኋሉ። ራሳችሁ ታውቃላችሁ፣ የተቦልካችሁ ሰዎች። እኔ ይሄ የቡና ወሬ አላውቅም፣ ማለሻባይ የቡና ወሬ አላውቅም አላውቅም። እግር ዝርግት ታርጎ ማማት አላውቅም። አሁን ቲክቶክ ላይ ከመጣሁ ጀምሬያለሁ፣ ያሙልኛ አብሬ ማማት ጀምሬያለሁ። ግን ዝት ዩቱብ ላይ ስመጣ ሀቅና ሀቅን ይዤ ነው የምመጣው። ስህተት የለም ወይ ስህተት ሊኖር ይችል ይሆናል የግንዛቤ ጥረት ሊሆን ሊኖር ይችል ይሆናል። ግን ጥዬ ማለፍ የምፈልገው ነገር የቻልኩትን ያክል ሀቅ ሀቁን ነው። የዚህ ሰውዬ ሲስተም አልገባችሁም። አለመግባቱን ያወኩት ዛሬ ነው። ዱአ እያደረግንለት ነው። አላህ ሄዳይ ይስጠው ብራችንን ይመልስልና ኧረ እውነትሽን ነው። የህንድ ስማርት የሆኑ ሰዎች ጋር ነው የሚሰራው። ህንዱን አከሹ፣ እሱንም አከሹም። ህጋዊ ሆኖ የከሰሱ ልጆች ራሱ መፍትሄ አላገኙ ከአራት ወር በፊት አራት መቶ ሪያል አራት መቶ ድርሃም አበድሩ ብሎ ያለ ሰው አሁኑ ቶሎ ብራችሁን እመልስላችኋለሁ እያለ ነው። ስለዚህ እንዳትሸወዱ፣ እንዳትበሉ፣ በዋትሳፕ ኮል አታወሩ፣ ይቅርባችሁ፣ በጣም አደጋ አለው። ይችን ለማለት ፈልጌ ነው። አመሰግናለሁ።